ሰላም ጤና ይስጥልልን ክብራት ና ክብራን ተመልካቾቻችን፣ ከናሁ ቴሌቪዥን የሰአቱን አጫጭር ስፖርታዊ መረጃዎች ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ለተሰኞ ህዳር 8 2018 ዓመተ ምህረት የተለያዩ የሀገር ቤት ና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ እናንተን በጋራ ከኛ ጋር እንድትቆዩ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃ ወደ እናንተ እናደርሳለን። የኤሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ በኢትዮጵያ አስተናጋጅነት እየተከናወነ ይገኛል። ባሳለፍ ነው ቅዳሜ ነው ጅማሮን ያደረገው የምድብ የመጀመሪያ ጨዋታዎች እንደዚሁ ተከናውኗል። በምድብ ሁለት ደግሞ ነገ የሚደረጉ ጨዋታዎች እንደዚሁ በአዲስ አበባ አበበ ቢቂላ ስቴዲየም እና ሌላኛው ደግሞ በድሬዳዋ ኢንተርናሽናል ስቴዲየም በምድብ ሁለት ያሉ ሀገራቶች ጨዋታቸውን የሚያከናውኑ ይሆናል። በመክፈቻው የምድብ ጨዋታ የሩዋንዳውን ገጥሞ ሁለት ለባዶ በሆነ ውጤት ማሸነፍ የቻለው የኢትዮጵያ ብሔራዊ ቡድን የምድብ ሁለተኛ ጨዋታውን በነገ ሁለት የሚያከናውን ነው የሚሆነው፣ በአበበ ቢቂላ ስቴዲየም ማለት ነው። ነገ ቀን ሰባት ሰዓት ላይ የሚደረገውን ጨዋታ ከሱዳን ከደቡብ ሱዳን ጋር ነው የኢትዮጵያ ብሔራዊ ቡድን ጨዋታ የሚያደርገው ማለት ነው። ከምድቡ ለማለፍም የበለጠ እንደዚሁ ሁኔታዎችን የሚያመቻችበት ጨዋታ ሊሆን ይችላል ተብሎ እየተገመተ ነው የሚገኘው። ወጣት ተጫዋቾች እንግዲህ በሩዋንዳ አቻቸው ጋር በነበራቸው እንቅስቃሴ በጣም ብዙዎችን አስገርመዋል። አሁን ደግሞ ከደቡብ ሱዳን ጋር ጨዋታቸውን የሚያከናውን ይሆናል። በዚህ ሁለት አስር ሰዓት ላይ ሌላ ጨዋታ ይደረጋል። እዚሁ ምድብ ላይ ሶማሊያ እንደዚሁ ከኬንያ ጋር ጨዋታዋን ታደርጋለች። ይህም ጨዋታ በአበበ ቢቂላ ስቴዲየም የሚደረግ ነው። ሌላ በምድብ ሁለት የሚደረጉ ጨዋታዎችን ስንመለከት ደግሞ ሱዳን ከዩጋንዳ እንደዚሁ ደግሞ ታንዛኒያ ከጅቡቲ ጋር የሚገናኙ ነው የሚሆነው። የታንዛኒያ ብሔራዊ ቡድን እንደ ኢትዮጵያ ብሔራዊ ቡድን ሁሉ በመጀመሪያው የምድብ ጨዋታ ድል ማድረግ ችሏል። የታንዛኒያ ብሔራዊ ቡድን እንደውም ተጋጣሚው ላይ ስድስት ጎሎችን አስቆጥሮ ነው ሱዳን ላይ እንደዚሁ ማሸነፍ የቻለው ማለት ነው። አሁን ከጅቡቲ ጋር ይጫወታል ቅድመ ግምት አግኝቷል በዚህ እንቅስቃሴ ላይ ማለት ነው። ነገ እንግዲህ በአዲስ አበባ ስቴዲየም እና ይቅርታ፣ ነገ እንግዲህ በአበበ ቢቂላ ስታዲየም እና እንደዚሁ ደግሞ በድሬዳዋ ኢንተርናሽናል ጨዋታዎች የሚከናወኑ ይሆናል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የአትሌቲክስ መረጃ ነው የምናገኘው። የአትሌቲክስ መረጃን ስንመለከት በቻይና የናይጂንክ እንደዚሁ በተደረገ የማራቶን ውድድር ኢትዮጵያን አትሌቶች በሴቶች እንደዚሁ ጥሩ ውጤትን ማስመዝገብ ችሏል። አትሌት መስታወት ፍቅሩ 224 10 በመግባት በቀዳሚነት ስታጠናቅቅ ኩመሺ እንደዚሁ ሲጫላ ደግሞ ሁለተኛ ደረጃን ይዛ አጠናቃለች። ሌላኛዋ የሀገሯ ልጅ ሌላኛዊቷ ኢትዮጵያዊቷ አትሌት አንቻለም እንደዚሁ ሃይማኖት ደግሞ ውድድሯን በሶስተኝነት ትፈጽማለች ማለት ነው። በወንዶች አትሌት ብርሃን ጸጋዬ በውድድሩን በሶስተኝነት አጠናቋል። የሌሎችም ውድድሮች እንደዚሁ በተለያዩ ውድድር አለማት እንደዚሁ ተከናውኗል። አትሌት አስማረች አንለይ በ15 ኪሎ ሜትር በሆላንድ የተደረገ ውድድር ነው። 4705 በመግባት በቀዳሚነት ውድድሯን አጠናቃለች። አዲስ መብራቱ ደግሞ እንደዚሁ በሶስተኝነት ውድድሯን ፈጽማለች ማለት ነው። ሌሎችም ውድድሮች ውጤቶች አሉ የኢትዮጵያ አትሌቶች የተካፈሉበት በተለያዩ የውድድር ልማት የተከናወኑ ማለት ነው። በሳምንቱ መጨረሻ ቀናት የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ እናጠናቅቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናምረው። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ማስታወቂያዎቹን ተከታትለን እንመለስ። እነሆ የምስራች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 ካሽጎ በየትኛውም ዓለም ሆኖ በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል። ክብሯትና ክብሯም ተመልካቾቻችን፣ ቀደም ሲል የሀገር ቤት ስፖርት አብይ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ ያሰናዳናቸውን መረጃዎችን ወደ እናንተ እያደረሰን ቆይታ የምናደርገው አፍሪካን መነሻችን እናደርጋለን። የ2025 የአፍሪካ ምርጥ ተጫዋቾች ሶስት እጩዎች እንደዚሁ ይፋ ተደርጓል። በአውሮፓ የተለያየ ሊግ ላይ የሚጫወቱ ተጫዋቾች ናቸው። እንግዲህ እነዚህ ሶስት እጩዎች በቀጣይ የትኛው ተጫዋች ያሸንፋል የሚለው ነገር የሚጠበቅ ነው የሚሆነው። በቅርቡ አሸናፊው ተጫዋች ይፋ ይደረጋል። የ2025 ምርጡ የአፍሪካ ተጫዋች የሚታወቅ ነው የሚሆነው። በዚህም መሰረት በእንግሊዝ ፕሪሚየር ሊግ ሻምፒዮናው ክለብ ሊቨርፑል ሻምፒዮና ሲሆን ጉልህ አበርክቶ ከነበራቸው ተጫዋቾች መካከል አንደኛው ግብፃዊ ኢንተርናሽናል መሐመድ ሳላ ነው። እንግዲህ ከጩ ከሶስት እጩ ተጫዋቾች መካከል አንደኛው ሆኗል። መሐመድ ሳላ በዘንድሮ ዓመት ያን ያህል ጅማሮ ባያምርለትም፣ ነገር ግን ደግሞ ክለቡ ባለፈው ዓመት የሊጉን የዋንጫ ክብር ሲያሳካ ደግሞ እንዳለፉት ዓመታት ሁሉ የአንበሳውን ድርሻ የተወጣ ድንቅ ተጫዋች ነው። አሁን 33 ዓመቱ ላይ ይገኛል። ይህ ግብ አዳኝ ዘንድሮ እንግዲህ ሊቨርፑልም አጀማመሩ ወጣ ገባ የሆነ ሁኔታዎችን እየተመለከትንበት እንገኛለን። ትልልቅ ኳክብቶች መጥቷል ወደ ቡድኑ ነገር ግን የሁለት ችግር እንዳለባቸው የቅንጅት ችግሮች እንዳሉባቸው ተመልክተናል፣ በአሰልጣኝ አርኔ ስሎት ስር ማለት ነውና፣ አሁን ግን በተወሰነ መልኩ የመጡበትን አንዳንድ የመጨረሻ ጨዋታዎችን ተመልክተናል። በቀጣይ የምን አይነት ነገር ሊያስመለክቱን ይችላሉ። ሞሐመድ ሳላ ግን እንደዚሁ በ2025 የነበረውን ብቃት ከግምት በማስገባት እንግዲህ ካፍ ሶስቱን እጩዎች ይፋ ሲያደርግ አንደኛው ግብፃዊ ኢንተርናሽናል መሀመድ ሳላ ሆኗል። ሌላኛው ተጫዋች እንደዚሁ አሽራፍ ሀኪሚ ነው። በፒኤስጂ ቤት እጅግ በጣም መድመቅ ከቻሉ ተጫዋቾች መካከል አንደኛው ነው። ይህ ሞሮኪያዊ ኢንተርናሽናል በፒኤስጂ አምና እንግዲህ አራት የዋንጫ ክብሮችን በሚያሳካበት ሰዓት ላይ የቡድኑ ቁልፍ ተጫዋች እንደነበረ የሚታወስ ነው። ዘንድሮም በጥሩ እንቅስቃሴ ላይ ይገኛል። በእርግጥ ጉዳት አስተናግዶ ከባየር ሙኒክ ጋር በነበራቸው ጨዋታ ሉዊስ ዲያዝ እንግዲህ ጎርቶት መውጣቱ የሚታወስ ነው። አሁን ጉዳት ላይ ነው የሚገኘው ይሄ ተጫዋች እንግዲህ 25ቱ የአፍሪካ ምርጥ ተጫዋች ሆኖ እንደዚሁ ስም ዝርዝሩ ተካቷል ማለት ነው። ሌላኛው ናይጄሪያ ኢንተርናሽናል እንደዚሁ ቪክቶር ኦሴሚኔ ነው። ለጋላ ሰራይ ለቱርኩ ክለብ እየተጫወተ ይገኛል። ይህም ተጫዋች እንግዲህ ባለፈው አመት በጣም ጥሩ እንቅስቃሴ ማድረግ ችሏል። ትላንት እንግዲህ አልቀናቸውም። ወደ አለም እግር ኳስ ዋንጫ የውድድር መድረክ ሀገሩ ናይጄሪያን እንግዲህ እንድትሳተፍ ሳያደርግ መቅረቱ የሚታወስ ነው። ተጫዋቹ ግን በተናጠል ያለፉትንም አመታቶች እናስታውሳለን። በናፖሊ በነበረበት ጊዜያት ውስጥ ጎሎችን የሚያድን በተለይ የአየር ኳስ የሚጠቀምበትን ሁኔታዎችና ቴክኒኮች በጣም ሲደነቁለት ነበረ። ወደ እንግሊዝ ፕሪሚየር ሊግም ወደ አርሰናል፣ ወደ ቼልሲ ይመጣል ተብሎ ማንቸስተር ዩናይትድ ስሙ ሲያያዝ ነበር። ይህ ተጫዋች በስተመጨረሻ ግን ናፖሊ ለቱርኩ ክለብ ጋላታ ሰራይ ለመስጠት እንደዚሁ ተስማምቶ በዛ ፊርማውን አኑሮ እየተጫወተ ነው የሚገኘው። በአጠቃላይ ጥሩ አፈጻጸም ከነበራቸው የአፍሪካ ተጫዋቾች መካከል አንደኛው ቪክተር ኦሴሚኔ ነው። ይህንንም ተከትሎ እንግዲህ ከሶስቱ ውጭ ተጫዋቾች መካከል አንደኛው ቪክቶር ኦሴሚኔ ሆኗል ማለት ነው። በቅርብ ቀናት ውስጥ የነዚህ ተጫዋቾች አሸናፊው የ2025 ምርጡ አፍሪካዊ እግር ኳሰኛ ማን ነው የሚለው ነገር አሽራፍ ሀኪሚ፣ ሞሐመድ ሳላና ቪክቶር ኦሴሚኔ የትኛው ተጫዋች ሊሆን ይችላል? እንግዲህ እንጠብቃለን። እናንተም ቅድመ ግምታችሁን ልታደርሱ ትችላላችሁ። በተለይ እነዚህ ጥቋቁር ተጫዋቾች በአውሮፓ መድረክ እንግዲህ ለሌሎች ወጣቶችም ፈርቀዳጅ በሆነ ሁኔታ ጥሩ እንቅስቃሴ እያደረጉ ክለቦቻቸውንም ተጠቃሚ ሲያደርጉ እየተመለከትን ነው የምንገኘው። የእናንተ ምርጥ ሞሐመድ ሳላ ነው? አሽራፍ ሀኪሚ ነው? ወይስ ደግሞ ቪክቶር ኦሴሚኔ ነው? ይህንን የእናንተን ግምት ልታስቀምጡ ትችላላችሁ። ወደ ሌላው የባህር ማዶ ስፖርታዊ መረጃችን ስናልፍ ደግሞ አጫጭር መረጃዎችን ወደ እናንተ እናደርሳለን። እንግዲህ የፔሌ የተለያዩ ቁሳቁሶች ተጫዋቾች ሳለ ፔሌ እንግዲህ ካለፈ ወደ አራት ሶስት ዓመታት ሊቆጠሩ ነው። አሁን ላይ በህይወት ካጣ ነው ማለት ነው። በዓለማችን ላይ እንግዲህ ትልቅ እግር ኳስ ከሚባሉ ተጫዋቾች መካከል አንደኛው ብራዚሊያ ኢንተርናሽናል ፔሌ ነው። ይሄኛው ጄኔሬሽን ብዙም የሱን የጨዋታ ሂደት የመመልከት እድል የለውም። ነገር ግን አንዳንድ ቪዲዮዎችንም እናያለን እና ፔሌ የተጠቀመባቸውን በተለይ በስፖርቱ መድረክ የተገለገለባቸውን አንዳንድ ብራንድ የሆኑ ነገሮችን የራሱ የሀገሩ ልጅ ኔማር ጁኒየር ይህንን ለመግዛት ስለመስማማቱ መስማማቱ እየተገለጸ ነው የሚገኘው። የተለያዩ ከትልልቅ ተቋማት ጋር ሲሰራ እንደነበረም የሚታወስ ነው። አንዳንድ ነገሮችንም እየተመለከት እንገኛለን እና ይህንን በአጠቃላይ የፔሌ መለያ የሆኑትን የንግድ ምልክቶች ለመግዛት ስለመስማማቱ ተነግሯል። ኔማር አሁን ወደ ብራዚል ወደ አሳዳጊው ክለብ ሳንቶስ ተመልሶ ነው ጨዋታውን እያደረገ የሚገኘው። ወደ አውሮፓም ይመጣል የሚሉ አንዳንድ ነጥቦች ይነሳሉ። አሁን ላይ ደግሞ የቀድሞ የብራዚሉን ሌጀንድ መጠቀሚያ የነበሩትን አንዳንድ የእሱ መገለጫ የሆኑትን ነገሮች ለመግዛት ተስማምቷል ተብሏል። እንግዲህ ኔማር ጁኒየር ይህንን ቁሳቁሶች ለመግዛት ከ15.5 ሚሊዮን ዩሮ ድረስ እንደሚያወጣ ነው የተገለጸው ማለት ነው። በቀጣዩ ቀናት እነዚህ ነገሮች ይፋ ይደረጋሉ ተብሏል እና ይህንን ተመልክተናል። ወደ ሌላኛው መረጃችን ስናልፍ ደግሞ እንደዚሁ የሪያል ማድሪዱ ተጫዋች ኤንድሪክ ይህም ብራዚላዊ ተጫዋች ነው። በሪያል ማድሪድ ቤት ትልቅ ተስፋ ተጥሎባቸው የነበሩ ወጣት ተጫዋቾች መካከል አንደኛው ነው። አሁን በቅርቡ ወደ ግሪክ ኦሎምፒያኮስ እንደሚያመራ ተነግሯል። በጥሬ ተጫዋቾች የዝውውር መስኮት ሪያል ማድሪድ ሰዎች ከኦሎምፒያኮስ ሰዎች ጋር ከስምምነት ላይ ደርሷል። ይህንን ተጫዋች በውሰቱን ለመስጠት ማለት ነው። ብዙ እንግሊዝ ክለቦች ይህንን ተጫዋች የማምጣት ፍላጎት ነበራቸው። በስተመጨረሻም ግን ሪያል ማድሪድ ከግሪኩ ክለብ ኦሎምፒያኮስ ጋራ ይህንን ተጫዋች በውሰቱን ለመስጠት ለመስማማቱ ተነግሯል ማለት ነው። በጣም ወጣት ተጫዋች ነው እንግዲህ፣ በቀጣይ በኦሎምፒያኮስ የሚኖረው ቆይታ ታይቶ ወይም ደግሞ የውል ኮንትራቱን እዛው በቋሚነት ለማድረግም ፍላጎት አላቸው ተብሏል እና እንደ ተጫዋቹ ብቃት የሚወሰን ነው የሚሉ መረጃዎች ወጥተዋል ማለት ነው። ሌላኛው አርሰናልን የተመለከተ መረጃ ወደ እናንተ እናደርስ። አርሰናል እንግዲህ አዳዲስ ተጫዋቾች በሚመጡበት ሰዓት ላይ ስሙ ከተለያዩ ተጫዋቾች ጋር እየተያያዘ ነው የሚገኘው። አንዳንድ ጊዜ የሚገኝበትም ቁመና ይወስናል። እንግዲህ አርሰናል የዘንድሮ አመት አጀማመሩ ግሩም ነው። በዛ ላይ የቡድኑ ስብስብ እጅግ በጣም አስደናቂ ነው። የሊጉን የደረጃ ሰንጥረዥም እንደዚሁ እየመራ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ያለውም ተሳትፎ እጅግ በጣም የሚገርም ነው እና እነዚህ እንግዲህ ጠንክሮ በሚሄድበት ሰዓት ላይ አንዳንድ ክለቦች ከተለያዩ ተጫዋቾች ጋር ስማቸው መያያዙ አይቀሪ ነው። አሁን ኤታን ኤጎንን ለማምጣት እንደዚሁ ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ይህ ካሜሮናዊ ኢንተርናሽናል በሌቫንቴ ነው፣ በአዲስ አዳጊው የላሊጋው ክለብ ሌቫንቴ እየተጫወተ ይገኛል። 22 አመቱ ነው። በሌቫንቴ ቤት እያሳየ ያለው ብቃት እጅግ በጣም የሚገርም ነው። በካሜሮን ብሔራዊ ቡድን ምንም እንኳን ወደ እንግዲህ ወደ ዓለም ዋንጫው መጓዝ ባትችልም ነገር ግን ይሄ ተጫዋች ደግሞ የነበረው ጥረትና አንዳንድ ጉዳዮችን ስንመለከት እጅግ በጣም አስደናቂ ነው። ወደፊት ምናልባት በትልልቅ መድረክ ላይ በትልልቅ ክለቦች ውስጥ ይጫወታል የሚል እንደዚሁ መላምቶች እየወጡን የሚገኙት ካለው ወቅታዊ ፐርፎርማንስ አንጻር ከተጫዋቹ እንቅስቃሴ አንጻር አርሰናሎች ፍላጎት አሳይተዋል ተብሏል። ሌሎችም ክለቦች ተጫዋቹን ፊርማ ለማግኘት እንደዚሁ ይፈልጋሉ። የውል ማፍረሻው እንደዚሁ በጣም ትንሽ ገንዘብ ስለሆነ እነዚህ ክለቦች እንግዲህ በቀጣይ ወደ ላቀ ብቃት ተጫዋቹን አሁን ያለውን ሁኔታ ለማሳደግ ይጠቀሙበታል ተብሎ ነው እየተገለጸ የሚገኘው። ገና 22 ዓመቱ ነው። ስለዚህ ይህን አይነት ጉዳይ ተመልክተናል። እንግዲህ የአጫጭር ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁ እናመሰግናለን። ለዛሬ ለተሰኞ ህዳር 8 2018 ዓ ም ያሰናዳ ናቸው። የሀገር ቤትና የባህርማዶ ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ከዚያ ሄንዱላ እንደዚሁም የካሜራ ባለሙያችን ደግሞ ቢቂላ ተስፋ ከኛ ጋር ቆይታ አድርጓል። ተወዳጅ የናው ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። የናው ቴሌቪዥን ፕሮግራሞች ከቲቪ በተጨማሪ በዩትዩብ ቻናላችን ማግኘት ትችላላችሁ። ከሀገር ቤት እስከ ባህር ማዶ የተለያዩ ወቅታዊና አዳዲስ ዳዲስ ስፖርታዊ መረጃዎች በሁሉም አማራጮች በተለይ ሶሻል ሚዲያው ላይ በመላው ዓለም እየደረስ እንገኛለን። ስለዚህ እነዚህን የሶሻል ሚዲያ ቻናሎቻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።